በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። ጥቅምት 11 የሚነበብ ስንክሳር እረፍቱ ለሊቀጳጳሳት ያዕቆብ ጥቅምት 11፣ በዚች ቀን የአንጾኪያ ሊቀጳጳሳት ቅዱስ አባት ያዕቆብ አረፈ። ይህም ቅዱስ ብዙ መከራ ደርሶበታል። ስለ ስለቀናች ሃይማኖቱ አርዮሳውያን አሳደውት በደሴት ብዙ ወራት ኖረ። ከዚህም በኋላ የአንጾኪያ ምዕመናን ሰዎች ተሰብስበው መከሩ። መልእክትም ልከው ወደ እርሱ መልሰውት ጥቂት ቀኖች ኖረ። ከዚህም በኋላ ሁለተኛ አርዮሳውያን ተነሱበት፣ አሳደዱትም። በስደትም ውስጥ ሰባት ዓመት ኖሮ በዚያው አረፈ። ምስጋና ለእግዚአብሔር ይሁን። እኛንም በዚህ ቅዱስ አባት ጸሎት ይማረን እስከ ዘላለሙ ድረስ አሜን። እረፍታ ለቅድስት ጲላጊያ። በዚችም ቀን ገድለኛዋ ቅድስት ጲላጊያ አረፈች። ይህችም ከአንጾኪያ ሀገር የሆነች ናት። ወላጆቿም ከሃዲያን ናቸው። እርሷም አስቀድማ ከረከሰ ሃይማኖት ጋር በረከሰ ሥራ ጸንታ መኖርን ገንዘብን አደረገች። እርሷም በመሸታ በጨዋታ ቤት በመዋል ስትሳለቅና ስታመነዝር ስትዘፍንም ትኖራለች። በአንዲት ቀንም የገሃነም እሳትና የዘላለም ስቃይ እንደሚጠብቃቸው እያሳሰበ ዝንጎቹንና አመንዘራዎችን ሲገስጻቸው ኤጲስቆጶስ ጳውሎስን ሰማችው። ምክሩም በልቧ አደረ። ከዚህም በኋላ ወደ እርሱ ሂዳ የሰራችውን ሁሉ ተናዘዘች። እርሱም አጽንቶ የቀናች ሃይማኖት አስተማራትና አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አጠመቃት። በቀደመው ሥራዋም እየተጸጸተች በጾም፣ በጸሎት፣ በስግደት ሰውነቷን ማድከም ጀመረች። ከዚህም በኋላ የወንድ ልብስ ለብሳ ወደ ኢየሩሳሌም ሂዳ በከበሩ ቦታዎች ሁሉ ሰግዳ ሁሉንም ቦታዎች ተሳለመች። ወደ ኢየሩሳሌም ሊቀ ጳጳሳትም ተመለሰች። እርሱም ከኢየሩሳሌም ከተማ ውጭ ከደናግል ገዳማት ወደ አንዱ ላካት። የምንኩስናንም ልብስ ለብሳ በጽኑ ገድልም ተጠምዳ 30 ዓመት ያህል ኖረች። እግዚአብሔርንም አገልግላ በሰላም አረፈች። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ትኖር ለዘለዓለሙ አሜን። የሰማዕቱ አርማሚ መታሰቢያ። በዚችም ቀን ደግሞ ለሰማዕት አርማሚ መታሰቢያው ነው። በረከቱም ከእኛ ጋር ትኖር ለዘለዓለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን፣ መቼም መች ለዘላለሞ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ጥቅምት 11 የሚነበብ ስንክሳር ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ